በከፍተኛ እንባና ሀዘን የቤቲ አስክሬን እንደተሸኘ የወጡት መረጃዎች ያሳያሉ። የጋዜጠኛና አክቲቪስት ደስያ አሸናፊ ባለቤት ቤቲ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት በወሊድ ምክንያት ህልፈቷ በርካቶችን እንባ እንዳራጨ ነው። በትግራይ ክልል የምታወቀው በአክቲቪስትና በጋዜጠኝነት የምታወቀው በተለይ በሰሜኑ ጦርነት በህዝብ ዘንድ እይታ ውስጥ በከፍተኛ ሁኔታ በተለይ በትግራይ ተወላጆች ውስጥ ታዋቂነትና ተጽዕኖ እንደፈጠረ ይነገርለታል። ይህ የአቶ ጌታቸው ረዳ ቅርብ ወዳጅ እንደነበረም ከዚህ በፊት የወጡት መረጃዎች ያሳያሉ። ታዲያ የዚህ የጋዜጠኛና አክቲቪስት ደስያ አሸናፊ ባለቤት ናት ያረፈችው። እጅግ የሚያሳዝነው በወሊድ ምክንያት ህልፈቷ ነው። በርካቶችንም እንባ ያራጨው እሱም ለማመን እንደከበደው ጭምር ነው የእሷን ህልፈት። በማይጨው ሆስፒታል ነበር ህይወቷ ያለፈው። ከዛም ቀብር ስነስርዓቷም በጣም በሚያሳዝኑ ሁኔታ እንደተፈጸመም የደረሱን መረጃዎች ያሳያሉ። ነፍሲ ማር ሚኪ ነኝ ከሚኪ ታቦር የአዲሱ ቻናላችን ነው። ሁለተኛ ቻናላችን ስለሆነ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።